በልክ አርጉት በልክ አድርገው። ጥጋባችሁ ከልክ አለፈ። እርስ በርስ ልትተቋኮስ ነው የተሰጠ። ምን ጉድናችሁ እናንተ እዚህ ደግሞ የት አላችሁ? የኦሮሞ ጠበቃነን የምትሉ ኦሮሞ አኒበዴ አኒበዴ የምትባባሉ የነበራችሁ ለምንድ ነው ለዚህ ልጅ ድምፅ ያልሆናችኋት? እንደዚህ ፊቷ አስተሚደማ ድረስ ተመታ ጠብተው ተናግረው የታላችሁ ድምፅ ለምን አትሆናትም? ለጫሉ ስጮሁ የነበራችሁት እንግዲህ የኦሮሞ ነፍስ ማተር ያደርጋል። ፌመስ ነው አጫሉ፣ ጀግና ነው። ኦኬ እኛም አብረን ጮሆናል። ሁሉም ኢትዮጵያ የዚች ልጅ ድምፅ ኦሮሞ ቤት ዋይ እነ ልልቲ እነ እንቁርቲ እነ ቹቹ እና ምናምን አሜሪካ የምትኖሩ ለምንድን ነው ድምፅ የዚች ልጅን ህይወት ጸጥ ያደረጋችሁት? ለምንድን ነው ጥያቄን ያለ ለእናንተ ነው። የኦሮሞ ጠበቃ ነው ብላችሁ ያ ማን ነው የሚባለው? አንተ ሀጠራው ሀሬ የት አለ? ለኦሮሞ እውነት የምትቆም ከሆነ የት አለ? ሙባረክ ማሜን ታስፈራራለን፣ በውስጥ እንገልሃለን፣ ወላሂ እንገልሃለን። ማሜን ከምታስፈራራ ለምን ለዚች ድምፅ አትሆናትም? ነው በኦሮሞ ቤት የሴት ልጅ ነፍስ እርካሽ ነው? ዳልቻ ለምን ድምፅ አይሆናትም? እነ ዳልቻ ለምን ድምፅ አትሆኗትም? እነ ኪያ ለምን ድምፅ አትሆኗትም? ጥያቄ ነው ያለኝ እኔ። ለምንድን ነው ለዚች ልጅ ድምፅ ያልሆናችሁት? ያኛው ለዘፋኙ አዝናችሁ ነገ እግዚአብሔር ይጠይቃችኋል። ዘፋኙ ቢሊሌ ስለዘፈነ ያ ቢሊሌ ቢሊሌ ሌላም ይዘፍናል። ሌላ ነፍ ኦሮሞዋን ለሚዘፍን ሰው ገሎ እንዴት ነው እናንተ ላሽ የምትሉለት? ምስኪን አባቷማ እርግጠኛ ነኝ ጀግና ናቸው። አይፋቷችሁም። አባቷ እግዚአብሔርን ሽጉት፣ ታጥቀው አዲስ አበባ አንድ አስሩን ይገሏሉ እንጂ ይችን የመሰለኝ ልጅ ሞታባቸው አባትየው ያስታውቃሉ፣ ጀግና መለሎ እንደዚህ አሉ። ኦሮሞ ናቸው፣ አይፋታችሁም። አባትየው እችን የመሰለ ልጅ ገላችሁበት፣ ዝም ሊላችሁ እንዳይመስላችሁ። ዘፋኙን ብትለቁት እንደውም ጥሩ ነው። በገባበት ገብቶ አባትየው ነው የሚገሉት። አገናኙኝ ላዋራው፣ አላገናኝም። ሬሳ አሳዩኝ፣ አላሳይም። እንዴ ማን ያለበት እንጂ ግራኔ ገባንኛ ግራ ገባ ነው። ወንድም አላት ተብሏል መከላከያ ውስጥ ነው፣ ምን ውስጥ ነው፣ የሆነ ነገር ውስጥ ተብላ ወንድሟ አለ። እውነት የምትሰማ ከሆነ የዚችን ልጅ እህትህን ለምን ህይወትህን አታጣም? የዚችን ልጅ ደም የዚችን ልጅ ደም ሳትበቀል እውነት የእሷ ዘመን የሆናችሁ እውነት የላችሁማ። ይቺ ምስኪን ልጅ ችላ ለእናታት ትናገር ችላ፣ አርግዛለች። ሴት ልጅ ስትወድ ምስኪን ናት ምስኪን ናት፣ ባለዝና ነው ፌመስ ባላላት መባል ትፈልጋለች ሴት ልጅ ላለመበለጥ ብላ ችላ። በጣም ነው የምታሳዝነው። ያማል እግዚአብሔርን እንደ አንድ ኢትዮጵያ እያማል። እውነቷ ግን አይቀበርም። እውነቷ እኛ ኢትዮጵያ እያለን አይቀበርም። አንፋታችሁም። ያጫሉን ገዳይ እውጣችኋል። የዝች ገዳይ ግን አይቀርም። ራሱን የገደላል ልጁ እንዴ እየደበደበ እንደዚህ ፊቷ፣ ወንድ ሴት ልጅ መደብደብ ይሄ ጥብሰከራ ሀጠረው ሀሬ ይሄኔ ሌላ ባሉ አማራ ቢሆን ውይ ውይሄ ሚዲያ ማሎ ማሎ ያዘው በለው ወጥረው ወሎን ያዘው እንትንም ገትረው ወሎን ይድበ ስትባባሉ ሁሉ ነበር። ገዳዩ ኦሮሞ ተገዳዩ ኦሮሞ። ወዴት ወዴት ጸጣልሻ ወጣሹ አይጋጋል ቤት በኩል መጀመሪያ እኮ ጀምራችሁት ነበር። ፋኖ ነው የሚሆነው፣ ፋኖ አስሊኮ ከዛ ፎቅ ላይ አስገድሎ ነበር ምናምን አሉ። ምንም የማሆን ፖለቲካ ሲሆንባቸው አይባሎ፣ አማራ ቢሆን እግዚአብሔርም ያላ፣ እግዚአብሔር የስራችሁን ስጣችሁ። ሴት ልጅ እንደው በግፍ መገደል ሁሌ በግፍ መገደል አጠራው የዚችን ልጅን ደም የዚችን ልጅን እምባ፣ ጸጥ። ሚዲያው እኮ አንድ ወሩ ሞተች፣ ቀርቶ ይችን የመሰለ ልጅ የሞተባቸው ቀርቶ ወፍ የለም። ፕሮፋይል እንኳን አላረጓትም። የሆነ ነገር እንኳን አላረጉላትም። ጸጥ አትሊስት አጫሉ እንኳን እግዚአብሔር ይመስገን፣ በሞተበት አመት በርዝደውን እንኳን ሚስቱ አለች። ጀግናና ጎበዝ ናት። እስካሁን እንኳን ጥቁር አላወለቀችም። ጀግናና ታስታውሰዋለች። ይቺ ልጅ ምስኪን እኮ አጫሉ አጫሉ ስለሆነ ያስታውሱታል። ወንድኗ በኦሮሞ ቤት እኔ ሴት ሚሰራ ይመስለኝ ሴት ስለሆነች ሜቢ ሙት አመቷንም አክበራቸው እግዚአብሔር ይወቀው። አንድ ጌጣራራሱ ወታዩ ተረሳች ተረሳች። አይደለም አመት ወር እኮ ጸጥ ተባለ ወፍ። እያንዳንዱ ኢትዮጵያዊ ለዚች ልጅ ድምፅ ሆን። አፈር ድሜ የበላችሁ ቀነኒ የመሞቷ ምክንያት ባሏ ነው፣ ሰካራም ባሏ፣ ደደብ ባሏ። እያንዳንዱ ኦሮሞ ድምፅ መሆን ሲገባሽ አልጋ ስር ገብተሽ የዚች ልጅ ሞት መቀለጃ ማድረግ። የት ናችሁ ኦሮሞዎች? ለምንድነው ድምፅ ማትሆኗት? ይችም ኦሮሞ ናት፣ ገዳዩም ኦሮሞ ነው። ዋይ ነው ለምንድ ነው ድምፅ ማትሆኗት? የት ሄዱ ነጫልቱ በሚያስታውቁ ነው። እውነት እኮ ነው። ድምፅ የነፈጋችኋት የት አላችሁ? ለምንድ ነው ድምፅ ማትሆኗት? ለምንድነው ነው ፕሮፋይል ህዝቡ ሁሉ አድርጎ ድምፅ እንዲሆናት እናንተ ድምፅ ማትሆኗት? ቀነኒ ለኦሮሞ ህዝብ ሻይኖና ወታ ባህሏን ያስተዋወቀች ኦሮሞ ሻይን እንዲሆን የሰራች ልጅ ናት። ለምንድን ነው ሞቷ ለእናንተ ምንም ያልመሰላችሁ? ገዳዩ ዘፋኝ ስለሆነ ታዋቂ ስለሆነ ታዋቂ ከገደለ ነፍስ ያንተ እንትናት ችግር የለም። ሞታ ፎሎ ያደረጋችኋት ገዳዩን የምትናገር መስሏችሁ ፈርታችሁ ነው ከሰማይ ቤት ሁለት መቶ ሺህ በላይ ከሞተች በኋላ ከሶስት መቶ ሺህ ወደ አምስት መቶ ሺህ እኛ በቁም ያለነውን ፎሎ ሳታደርጉ የሞተች ሰው ፎሎ የምታደርጉ በሰላም ነው። ምን አይነት ጉድ ናችሁ እናንተ። ከሰማይ ቤት ቀነኒ ይመታ የገደላት የምትነግር መስሏችሁ ነው ፎሎ ያረጋችኋት። ለምንድን ነው ፎሎ ያረጋችኋት ከሞተች በኋላ? የሞተ ሰው የገባ አለ እንዴ? እስከ ዛሬ አለ ሞቶ ላይፍ የገባ ከሰማይ ቤት ዲምት የሚኖራ ታዲ እሷ ልትነሳ ነው? አይ ፎሎ የምታረጊያት ልትነሳ ነው? ስትወጣ ላይፍ ገብታ ቪዲዮ ልትለቅልሽ? አንቺ ደንቆሮ በሽተኛ ሀጠራው አፈር ብሉ። እናንተን ነበር መቀጥቀጥ አፈር እስከምትበሉ ድረስ። ድሜ ብሉና ፍትህ ለቀነኒ እያላችሁ ጻፉ። ፍትህ ለቀነኒ ፍትህ ሴት የሆናችሁ ሀቅ ያላችሁ እህት ያላችሁ ይችን ልጅ መሞቱ ያሳዘናችሁ ፍትህ እያላችሁ ጻፉ። ፍትህ ለዝችን ልጅ፣ ፍትህ ለቀነኒ። በጣም በሚያሳፍር ሁኔታ እንዴት ነው የዝች ልጅ ገዳይ ዝም የሚባለው? ዝም እኮ አሉ ገና ሰልስቷ ሳይጠፋ እንኪው። ፍትህ ብላችሁ የምትጽፉ ፍትህ አትጡ፣ ፍትህ ሳይጓደልባችሁ እድሜ ልካችሁን ፍትህ አትጡ፣ ፍትህ አይጓደልባችሁ። ለዚች ልጅ ፍትህ ብላችሁ የምትጠይቁ እግዚአብሔር ፍትህ በቤታችሁ በዙሪያችሁ በዘመዶቻችሁ ፍትህ አትጡ። ይቺ ምስኪን ልጅ ነገ ልታድግ የምትችል ሆዷ ላይ ልጅ ይዛ ነገ ልጅ ወልጄ ስሜ ብላ ባለችበት ተወፎቅ ተወርውራለች፣ ታፍናለች ይላሉ። እውነተኛው ነገር አልታወቀም። እናትየዋ አስክሬን ሲባል ተደብድበዋል ይባላሉ። ቀብሯ እንዳያችሁት በወታደር ታጅቦ አባቷ ባሏን ካልደበደብኩ ካላናገርኩት እያሉ ፖሊስ በመሀል ሲገላግል ቪዲዮ ተለቋል። እና አባትየው የልጃቸው ገዳይ አብሯቸው ቀብር ሲቀብር እንደማየት የሚያም የለም። በፖሊስ ነው ቆሞ የተገደለው። እና ፍትህ እየጠየቅንላት ነው። ፍትህ ፍትህ ብላችሁ ጠይቁላት። እንግዲህ እዚህ ተቆርቋሪ ነን። ማንነቷ ኦሮሞ ነው። ገዳዩ ኦሮሞ ነው። የኦሮሞ ልጆች አንዳቸውም ፍትህ እየጠየቁላት አይደለም። ቢኮዝ ገዳዩ የኦሮምኛ ታዋቂ ዘፋኝ ስለሆነ ነገ ዘፈን ያወጣልናል እሱ ከተሳሰረ ዘፈኑ ሊቋረጥብን ነው ይመስላል። የኦሮምኛ ዘፋኝ ሌላ ኦሮሞ የለም ሚዘፍን? ሌላ የሉ የሚበቅሉ ሺህ ኦሮሞ ነው ያለው። እንግዲህ በብዛት እንደሰማ ነው እውነቱና ውሸቱ የሚታወቀው ሲቆጠር ነው። የህዝብ ብዛት ኦሮሞ ይበልጣል ይባላል። ይሄ ሁሉ ኦሮሞ ባለበት ሀገር ዘፋኝ ይጠፋል ብለው ነው የፈሩት። እሱ የማይገድ የማይታሰረው ምን ተፈርቶ ነው? ልጁ ምን የሰራው አለ? ዘፈን ነው አይደል የዘፈነው። ሌላ ስንት ኦሮሞ አለ የሚዘፍን። ለምንድነው ገዳዩ ፍት እንዲታሰር ያልፈለጋችሁት ኦሮምኛ ዘፈን ቢሊሌ እንዳይቀር ያ ቢሊሌ ቢሊሌ እያለ ስለዘፈነ ቢልል ብላችሁ የቀራችሁ ፍትህ ጠይቁ። ዘፋኝ ጠፍቶ ነው? ቢሊሌ ስለዘፈነ ብይ ነው ቢሊሌ እኔ ትርጉሙም አይገባኝ ዘፈነው ያ ቢሊሌ ቢሊሌ ብሎ ዘፍኖ ሰው ጫላን በሽጉት ካልገደልኩ ብሎ ጫላን ጩቤ የጨበጠ የተባለውን ጫላን ለመግደል እየተሯራጠ ስንቴ ጫናን አልችል ሲል ቀነኒን ሴቷን ይገላል እንዴ? ያ ቢሊሌ ቢሊሌ ያ ቢሊሌ ቢሊሌ እያለ ዘፈነ ብላችሁ ስንት ቢሊሌ የሚዘፍን አለ እንዴ? የኦሮሞ ማኅፀን ደረቀ እንዴ? ስንት ወልደው ስንት በየቦቱ እልፍ አላፍ ኦሮሞ አለ ነገ ወጥቶ አይዘፍንም እንዴ? ጫላ ጩቤ የጨበጠ ብሎ በልጅነታችን ምንፈራውን ጫላ በሽጉጥ እያሳደደ ጫላ መቶ ሲያስፈራራው ቀነኒን ይገላል እንዴ? ጫላ ጩቤ ጨበጠ ተብለ በትምህርት ቤት የተባለ አንዱ አለም ሽጉጥ ታጠቀ ሲባል የገዛ ወንድሙን ካልገደልኩ ብሎ ጫላ ደግሞ ትምህርት አልተማርክም ወይ ጫላ ጩቤ ጨበጠ የተባለውን ትምህርት ዘለሃል ወይ ብሎ አሳደደው አሉ እሱ ሲያስፈራራው እች ምስኪን እየገባ ይደበድባል እንዴ? ወይ ናና ጫላ፣ ጫላ ቀላል መስሏል። እኛ ከአራት ያ ክፍል ነው የምንፈራው። ጫላ ጫላ፣ ጩቤ ጨበጠ፣ አበበ በሶ በላ፣ ዘበርጋ ብር ቆጠረ ሃጎስ ቦምብ ያዘጥ ብለው ነው ያስተማሩን። እኛ ኢትዮጵያ ጉድ እኮ ነው። አንዱ አለም ሀጠራው ሀሬ አንዱ አለም አፈር ብላ አፈር ያስበላችን ልጅ እግዚአብሔር የስራ አንስጥ አንዱ አለም ጫላ ጩቤ ጨበጠ ስንል አንዱ አለም ሽጉት ታጠቀ ጫላን ታሳድደዋለ። ካልጠፋ ሰው ጫላ ጩቤ ጨበጠ የሚለውን ትምህርት ዘለነው ነው ኦሮሚያ ክልል አይማርም። ጫላ ጩቤ ጨበጠ። እንዴት ጫላን ደፈርከው? የገረመኝ እሱ ነው ጫላ ማሳደድ ምን ትቀባጠራለ? ይችላሉ ተናደው ታንቀሙት። አልሰማህም። ታንቃችሁ ሙቱ። አንድም የኦሮሞ ልጅ ወጥቶ ለዚች ልጅ ድምፅ ስትሆኑ አላየውም። ረግጣችኋለሁ፣ አፋችሁን ከፍታለሁ ብትል አስለቅሰሃለሁ። ሀጠረ ሀሬ ድምፅ የታባ የሆንካት እከ እከካ ምን አባ ሊቀርብ ነው ይ ለዚች ልጅ ድምፅ ያልሆንካት። ቢሊሌ ቢሊሌ ዘፈን፣ ሌላ ቢሊሌ የሚዘፍን የለም? ኦሮሞ ልጅ አልወለደም። ቢሊሌ የሚዘፍን ጠፋ። እሱ ዘፈን ነው እንጂ ምን አባ የሚቀርብ ነገር አለ? እና ነው ይሄ ልጅ ይችን ልጅ ገሎ ድምፅ ያልሆንከው ምን እንዳይቀር እኮ ነው ብዬ እየጠየቅኳለሁ። ዘፋኝ ነው አይደል? ዘፋኝ ሌላ ዘፋኝ አልወለደም። እንደ ኦሮሞ እንደ ኦሮሞ ልጅ ሲወልድ እንደ ኦሮሞ ልጅ የሚወዳለ እንደ ስትወልዱ አይደል እንደ የምታድሩት የት አባ ነው ይሄ ሰው የገደለውን ድምፅ ያልሆናችሁት ጸጥ ያላችሁት? ታዋቂ ዘፋኝ ነው ብላችሁ ነው። ሌላ ዘፋኝ ይመጣል። ድምፅ ሁኑ ከቢሊሌ ዘፈን ገና ሌላ የተሻለ ቢሊሌ ይኖራል። ምንድን ነው የሰራው? ሲምቢሮ ቀጫጫ አንድ ቀን የበላ የማይመስል አረቄውን ጠላ ሲጠጣ አድጎ ከተማ መጥቶ ውስኪ ሲያይ ብርቆኖበት ጫላን በሽጉጥ ሲያሳድድ የነበረ ጫላ ላይ ሲተኩስ ይተኩስ አባ